ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአጥንት መሳሳት መንስኤዎቹን፣ የአጥንት መሳሳትን የሚከላከሉ በርካታ 1ሁ ምግቦችንና የአጥንት መሳሳት ችግር ካለባችሁ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 ኦስቲኦፖሮሲስ የምንለው የአጥንት እፍጋት መቀነስ እናም የአጥንት ህብረ ህዋስ በመበላሸት የሚታወቅ የአጥንት መታወክ ሲሆን ይህም የአጥንት መሰባበር እናም ለስብራት የመጋለጥ እድልን ይጨምራል። ብዙውን ጊዜ ለአመታት ምንም ምልክት ሳይታይ ይከሰታል እናም የሚታየው ወይም ደግሞ የሚታወቀው ስብራት ከተከሰተ በኋላ ብቻ ነው። መንስኤዎቹን እናም ለአደጋ የሚያጋልጡ ሁኔታዎችን መረዳት ችግሩን አስቀድሞ ለመከላከልናም በጊዜ ለማከምም ይረዳል ማለት ነው። የተመጣጠነ ምግብ መመገብ ታዲያ ኦስቲዮፖሮሲስን በመከላከልና በማስተዳደር ረገድ ወሳኝ ሚናን ይጫወታል። የአጥንት መሳሳት ወይም ደግሞ የኦስቲዮፖሮሲስ መንስኤዎች ምንድናቸው? የሚለውን በጥቂቱ ልንገራችሁ። እንግዲህ ኦስቲዮፖሮሲስን የሚያስከትሉ በጣም በርካታ ምክንያቶች አሉ። እነዚህም አንደኛ የሆርሞን ለውጦች ነው። በተለይም የኤስትሮጂን እጥረት ማለት ነው። ኤስትሮጂን የአጥንት እፍጋትን ለመጠበቅ ይረዳል። ከማረጥ በኋላ የኤስትሮጂን መጠን በከፍተኛ ሁኔታ እየቀነሰ ይሄዳል። ይህም የአጥንት መጥፋትን ያፋጥነዋል፣ በተለይ በሴቶች ላይ ማለት ነው። ሌሎች ተያያዥ የሆርሞን ችግሮች ደግሞ የአጥንት መሳሳትን የሚያስከትሉ የቴስቴስትሮን ሆርሞን ይህ እንግዲህ በወንዶች ላይ ነው፣ ፓራታይሮይድ ሆርሞንናም የታይሮይድ ሆርሞኖች ናቸው። ሁለተኛ እርጅና ነው። በእድሜ እየገፋን ስንሄድ የአጥንት እድሳት መፈራረስና መፈጠር ሚዛኑን ይስትበታል። የአጥንት መበላሸት ከአጥንት መፈጠር በልጦ ይሄዳል። ይህም ወደ የአጥንት መጥፋት ያመራል ማለት ነው። ሶስተኛ ደግሞ የካልሲየምና የቫይታሚን ዲ እጥረት ካለ ነው ካልሲየም ለአጥንት ጥንካሬ ቁልፍ የሆነ ማዕድን ነው። ቫይታሚን ዲ ደግሞ ሰውነታችን ካልሲየምን እንዲወስድ የሚረዳ ቫይታሚን ነው። የእነዚህ ንጥረ ነገሮች እጥረት የአጥንት መፈጠርንና የእድሳት ችግርን ያባብሰዋል። አራተኛ ደግሞ እንቅስቃሴ ያልታከለበት የአኗኗር ዘይቤ ካላችሁ ነው። አካላዊ እንቅስቃሴ የአጥንት መፈጠርን ያነቃቃል። የክብደት መሸከም ልምምድ አለመኖር ከጊዜ ወደ ጊዜ የአጥንት መዳከምን ያስከትልብናል። አምስተኛ ደግሞ አንዳንድ አንድ መድኃኒቶችን የምትወስዱ ከሆነ ነው። እንደ ኮርቲኮስቴሮይድ ለምሳሌ ፕሬዲኒዞን፣ አንቲኮንቨልሳንት እናም የኬሞቴራፒ መድኃኒቶች እናም ፕሮተን ፐምፕ ኢንሃቢተርስ የምንላቸው እነዚህ የአጥንት ሜታቦሊዝምን ሊያስተጓጉሉ እናም የአጥንት ክብደትንም ሊቀንሱ ይችላሉ። ስድስተኛ ስር የሰደዱ በሽታዎች ካለብን ነው። እንደ ሩማቶይድ አርትራይተስ ሴሊያክ ዲዚዝ፣ የኩላይት በሽታ፣ እናም ሃይፐር ታይሮዲዝም የምንላቸው ችግሮች። እነዚህ ሁኔታዎች የአጥንት ሜታቦሊዝምን የንጥረ ነገር መምጠጥንም ይነካሉ፣ ወይም ደግሞ ኢንፍላሜሽንን ይጨምራሉ። ይህም የአጥንት መጥፋትን ያፋጥንብናል ማለት ነው። ሰባተኛ ማጨስ እናም ከመጠን በላይ አልኮልን መጠጣት ነው። ማጨስ የአጥንት ገንቢ ህዋሳትን ኦስቲዮብላስትስ ተግባርን ያበላሻል። ል ደግሞ የካልሲየም መምጠጥንናም የሆርሞን ደረጃዎችን ያዛባል ለአጥንት መሳሳት ያጋልጠናል ማለት ነው። ስምንተኛ ዘረምል ወይም ደግሞ በቤተሰብ ታሪክ ነው። የቤተሰብ ታሪክ ጠንካራ ሚና ይጫወታል በአጥንታችሁ ጤንነት ላይ ወላጅ ወይም ደግሞ ወንድማችሁ ወይም እህታችሁ ኦስቲዮፖሮሲስ ወይም ደግሞ ተደጋጋሚ ስብራት ካጋጠማቸው የእናንተም ስጋት ከፍ ያለ ሊሆን ይችላል። ዘጠነኛ ደግሞ ዝቅተኛ የሰውነት ክብደት ወይም ደግሞ የአመጋገብ መዛባት ችግር ነው። ዝቅተኛ የሰውነት ክብደት ማለት አነስተኛ የአጥንት ክብደት ማለት ነው። እንደ አኖሬክሲያ ያሉ መዛባቶች የኤስትሮጅንና የካልሲየም ደረጃዎችን ይቀንሳሉ። ሁለቱም ለአጥንት ጤና ወሳኝ የሆኑ ናቸው። ስለዚህ እነዚህ ምክንያቶች በኦስቲዮፖሮሲስ የመያዝ እድልን ይጨምራሉ ማለት ነው። አንዳንዶቹ ታዲያ የማይለወጡ ሲሆኑ ሌሎቹ ደግሞ ከአኗኗር ዘይቤ ጋር የተያያዙ ናቸው። የማይለወጡ የአጥንት መሳሳት የአደጋ መንስኤዎች የምንላቸው ለምሳሌ በእድሜ የሚመጣ ነው። እድሜያችን ከ50 ዓመት በላይ በሚሆንበት ጊዜ የአጥንት እፍጋታችን በእድሜ እየቀነሰ ይሄዳል። እንዲሁም ደግሞ ሴት መሆን፣ ሴቶች ዝቅተኛ የአጥንት ክብደትና በሆርሞን ለውጦች ምክንያት ለበሽታው የተጋለጡ ናቸው። ከማረጥ በኋላ ሁኔታችሁ እንግዲህ ድንገተኛ የኤስትሮጂን መቀነስ ፈጣን የአጥንት መጥፋትን ሊያስከትል ይችላል። እንዲሁም ደግሞ የቤተሰብ ታሪክም የማይለወጥ ነው፣ በዘር ማለት ነው። ዝቅተኛ የአጥንት ክብደትና ስብራት በዘር ካለ የማይለወጥ ችግር ነው፣ እናንተም ተጋላጭ ልትሆኑ ትችላላችሁ ማለት ነው። ሊለወጡ የሚችሉ የአጥንት መሳሳት የአደጋ መንስኤዎች የምንላቸው ደግሞ ደካማ የተመጣጠነ ምግብ ካላቸው፣ ለምሳሌ ዝቅተኛ የካልሲየም፣ የቫይታሚን ዲ፣ የማግኒዚየምና ፕሮቲንን መውሰድ የአጥንት እድገትን ያበላሻል። ይህ በአመጋገብ የሚለወጥ ነው፣ ወይም ደግሞ በሰፕልመንት ማለት ነው። አካላዊ እንቅስቃሴን አለማድረግ ነው። ክብደት የማንሳት እንቅስቃሴ የአጥንት እድገትን ያነቃቃል። እንዲሁም ደግሞ ማጨስ ነው። ያ ማጨስ እንግዲህ የአጥንት ፍቃትን ይቀንሳል እና ፈውስንም ያዘገያል። ይህንም ልትቆጣጠሩት የምትችሉት ነው። ከመጠን በላይ አልኮል የአጥንት ገንቢ ህዋሳትን ይጎዳልናም የካልሲየም ሚዛንንም ያዛባል። በተደጋጋሚ መውደቅ፣ ደካማ ጡንቻዎች ወይም ደግሞ ደካማ ሚዛን በጥቂቱ የአጥንት መጥፋት ቢኖርም ለስብራት የመጋለጥ እድልንም ይጨምራል። ይህንንም የምትቆጣጠሩት ነው። ዝቅተኛ የቴስቴስትሮን ደረጃ በወንዶች ላይ ይህ እንግዲህ የአጥንት ክብደትና ጥንካሬ መቀነስን ያስከትላል። በአመጋገብና ህክምና በማድረግ የቴስቴስትሮን ደረጃችሁን ማሻሻል ትችላላችሁ። እንዲሁም ከፍተኛ የሆነ የካፌን የሶዲየም አመጋገብና እነዚህ እንግዲህ በሽንት ውስጥ የካልሲየም መጥፋትን ያበረታታሉ ማለት ነው። እነዚህን አመጋገቦች እንዲሁም ደግሞ ካፌን የበዛባቸው መጠጦችን በመቀነስ የአጥንት መሳሳት ችግርን በእነዚህ ምክንያት የሚከሰት ከሆነ መቀነስ ትችላላችሁ። እነዚህ እንግዲህ ልትቆጣጠሯቸው ወይም ደግሞ ሊስተካከሉ ወይም ሊለወጡ የሚችሉ የአጥንት መሳሳት የአደጋ መንስኤዎች ናቸው ማለት ነው ለኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት ከፍተኛ ተጋላጭ የሆኑ ሰዎች የምንላቸው ከማረጥ በኋላ ያሉ ሴቶች፣ ከሰባ ዓመት በላይ የሆኑ ወንዶች፣ ራስን በራስ የሚከላከሉ ወይም ደግሞ አውቶ ኢሚዩን ዲዚዝ ያለባቸው ሰዎች ለምሳሌ እንደ ሉፐስ እናም ሩማቶይድ አርትራይተስ ያለባቸው ሰዎች፣ ኮርቲኮስቴሮይድን ለረጅም ጊዜ የሚወስዱ ሰዎች፣ የባሪያትሪክ ወይም ደግሞ የጨጓራና ትራክት ቀዶ ጥገናን ያደረጉ ሰዎቹ እንዲሁም ደግሞ የአመጋገብ መዛባት ወይም ደግሞ የተመጣጠነ ምግብ እጥረት ያለባቸው ሰዎች ለኦስቴዎፖሮሲስ በከፍተኛ ሁኔታ ተጋላጭ የሆኑ ሰዎች ናቸው ማለት ነው። ኦስቴዎፖሮሲስ ወይም ደግሞ የአጥንት መሳሳት ከባድ የሆነ ችግር ስለሆነ በጣም ጥንቃቄ ማድረግ ይኖርባቸዋል። ታዲያ የኦስቴዎፖሮሲስ ችግርን ለመከላከል የሚረዱ የአጥንት መሳሳትን ለመከላከል የሚረዱ መመገብ ያለባችሁን አስራ ሁለት ምርጥ ምግቦችንና ማስወገድ ያለባችሁን ምግቦችን ደግሞ በዝርዝር እነግራችኋለሁ። ይህም በቅድሚያ ለኦስቴዎፖሮስ የሚበሉ 12 ምርጥ ምግቦችን ልንገራችሁ። አንደኛ የወተት ተዋጽኦች ናቸው፣ እንደ ወተት አይብና እርጎ ያሉትን መመገብ ነው። እነዚህ እንግዲህ እንደ ካልሲየም፣ ቫይታሚን ዲና ፕሮቲንን ይሰጣሉ። ካልሲየም የአጥንት ዋና የግንባታ ቁስ ነው። ቫይታሚን ዲ ደግሞ ካልሲየም እንዲዋሃድ ይረዳል። ፕሮቲን ደግሞ የጡንቻ ጥንካሬን ይደግፋል። ይህም የመውደቅ አደጋን ይቀንሳል። ሁለተኛ ቅባት የበዛባቸው አሳዎች ናቸው እንደ ሳልመን፣ ሰርዲን እናም ማካሬል የምንላቸው እነዚህ እንግዲህ ቫይታሚን ዲ እናም ኦሜጋ ስሪ ፋቲ አሲድን ይሰጡናል። ቫይታሚን ዲ የካልሲየም መምጠጥን ይጨምራል። ኦሜጋ ስሪዎች ደግሞ የአጥንት መጥፋት እንዲፈጠር አስተዋጽኦ የሚያደርገውን ኢንፍላሜሽንን ይቀንሳሉ። ሶስተኛ ደግሞ ቅጠላማ አትክልቶች ናቸው እንደ ኬል ኮላርድ ግሪንስ እናም ቦክቾ የምንላቸው እነዚህ እንግዲህ ካልሲየም፣ ቫይታሚን ኬ እና ማግኔዚየምን ይሰጡናል። እነዚህ በእጽዋት ላይ የተመሰረተ ካልሲየም እናም ቫይታሚን ኬን ይዛሉ። ይህም በአጥንት ማዕድን ማጠናከርን ይረዳል። ማግኔዚየም ደግሞ የአጥንት አወቃቀርን ይደግፋል ማለት ነው። አራተኛ የተጠናከሩ የእጽዋት ወተቶች እናም እህሎች ናቸው። በካልሲየም በቫይታሚን ዲ እና በቢ ቫይታሚኖች እነዚህ እንግዲህ ላክቶስ ኢንቶለራንስ ላለባቸው ሰዎች በጣም ተስማሚ ናቸው። የተጠናከሩ ምግቦች በካልሲየም እና በቫይታሚን ዲ አወሳሰድ ውስጥ ያሉ የአመጋገብ ክፍተቶችንም ለመሙላት ይረዳሉ ማለት ነው። አምስተኛ ለውዝ እናም ዘሮች ናቸው። እንደ አልመንድ፣ ቺያ ሲድስ እናም ሰሊጥ፣ እነዚህ እንግዲህ ካልሲየም፣ ማግኒዚየም፣ ፎስፈረስ እናም ጤናማ ቅባቶችን ይሰጡናል። ለውዝ እናም ሲርስ የምንላቸው አጠቃላይ የማዕድን አወሳሰድ ላይ አስተዋጽኦ ያደርጋሉ። ሰሊጥ ለምሳሌ በካልሲየም የበለጸገ ነው። ስድስተኛ ቶፉ እናም ቴምፕን መጠቀም ነው። እነዚህ እንግዲህ ካልሲየምን ይሰጡናል፣ በተለይም በካልሲየም የተስተካከለ ቶፉን የምንመገብ ከሆነ እንዲሁም ደግሞ ፕሮቲንና አይዞፍላቮንስን ይሰጡናል ማለት ነው። እነዚህ በእጽዋት ላይ የተመሰረተ ፕሮቲን የበዛበት እና ብዙውን ጊዜ በካልሲየም የተጠናከሩ ናቸው። በሶያ ውስጥ ያሉ አይዞፍላቮንሶች የአጥንት እፍጋትንም ለመጠበቅ ይረዳሉ። ሰባተኛ ደግሞ እንቁላል ነው። እንቁላል እንግዲህ የቫይታሚን ዲ እናም ከፍተኛ የሆነ የፕሮቲን ምንጭ ነው። የቫይታሚን ዲ ጥሩ ምንጭ እናም ከፍተኛ ጥራት ያለው ፕሮቲንን ይሰጠናል። ይህም ለአጥንት ጥገና በጣም አስፈላጊ ነው። ስምንተኛ ቦለቄ እናም ምስር ነው። እነዚህ ማግኒዚየም፣ ካልሲየም፣ ፎስፈረስ እናም ፕሮቲንን ይሰጡናል። የአጥንት አወቃቀርን እናም ጥንካሬ ለመጠበቅ ወሳኝ የሆኑ ማዕድናትን እናም ፕሮቲንን ይሰጣሉ። ዘጠነኛ፣ ፍራፍሬዎች ናቸው። እንደ ብርቱካን፣ የደረቀ ፕለምናም የቤሪ ፍራፍሬዎች። እነዚህ ቫይታሚን ሲ፣ አንቲ ኦክሲዳንት እናም ፖታሲየምን ይሰጡናል። ቫይታሚን ሲ ለኮላጅን መፈጠር ይረዳል፣ ይህም ለአጥንት ማትሪክስ አስፈላጊ ነው። የደረቀ ፕለም በተለይም የአጥንት መጥፋትን ለመከላከል እንደሚያግዙም ታይቷል። አስረኛ፣ ሙሉ እህሎች ናቸው። እንደ አጃ፣ ኪንዋ እናም ቡናማ ሩዝ ያሉ እነዚህ እንግዲህ ማግኒዚየም፣ ፎስፈረስ እናም ፋይበርን ይሰጡናል። አጠቃላይ የአመጋገብ ሚዛንንና የምግብ መፈጨት ጤናን ለመጠበቅ ይረዳሉ። ይህም የተሻለ የማዕድን መምጠጥን ይረዳል። አስራ አንደኛ እንጉዳይ ነው። በተለይም ለአልትራቫዮሌት ጨረሮች የተጋለጡ የእንጉዳይ ዝርያዎች እንጉዳይ ቫይታሚን ዲቱን ይሰጠናል። ከጥቂቶቹ የእጽዋት ላይ የተመሰረተ የቫይታሚን ምንጮች ውስጥ እንጉዳይ አንዱ ነው። በተለይም ለቬጂቴሪያኖች እናም ለቪጋኖች በጣም ጠቃሚ ነው። አስራ ሁለተኛ የአጥንት መረቅ ነው። የአጥንት መረቅ እንግዲህ እንደ ኮላጅን፣ ካልሲየም፣ ፎስፈረስና ኢላስቲን ያቀርባል ለአጥንት ማትሪክስና የመገጣጠሚያ ጤና አስተዋጽኦ የሚያደርጉ አሚኖ አሲዶችና ማዕድናትን ያቀርብልናል። ስለዚህ እነዚህ አስራ ሁለት ምግቦች የአጥንት መሳሳትን ወይም ደግሞ መሰባበርን የሚከላከሉ መመገብ ያለባችሁ ምግቦች ናቸው ለዚህ ህመምም ተጋላጭ ከሆናችሁ እነዚህን ምግቦች እና መጠጦችን ግዴታ መመገብ ይኖርባችኋል ማለት ነው። ታዲያ ለአጥንት መሳሳትና መሰባበር ወይም ደግሞ ለኦስቲዮፖሮሲስ ችግር እንዳትጋለጡ እንዲሁም ደግሞ ችግሩ ካለባችሁ ማስወገድ ወይም ደግሞ መቀነስ ያለባችሁን ምግቦችን ደግሞ አሁን በዝርዝር እነግራችኋለሁኝ። አንደኛ ከፍተኛ ሶዲየም ወይም ደግሞ ጨው ያላቸው ምግቦች ነው። የተቀነባበሩ ስጋዎች፣ የታሸጉ ሾርባዎችና ፈጣኑ ምግቦችን ለምን ማስወገድ አለባችሁ መሰላችሁ? ከመጠን በላይ የሆነ ሶዲየም በሽንት ውስጥ የካልሲየም መውጣትን ይጨምራል። ይህም ከጊዜ ወደ ጊዜ አጥንትን ሊያዳክም ይችላል። ሁለተኛ ስኳር የበዛባቸው ምግቦችና መጠጦች ናቸው። ለምሳሌ እንደ ለስላሳ መጠጦች፣ ከረሜላ እናም ኬኮች። ለምን ማስወገድ አለባችሁ? ከፍተኛ የስኳር መጠን ኢንፍላሜሽንን ያበረታታል እናም የካልሲየም መምጠጥንም ይቀንሳል። ስኳር የበዛባቸው ለስላሳ መጠጦች በተለይም እንደ ኮላዎች የአጥንት ማዕድን እፍጋትን ሊቀንሱ ይችላሉ። ሶስተኛ ካፌን ነው ከመጠን በላይ ሲሆን ምሳሌ ያሁን ለምሳሌ እንደ ቡና እና የኃይል መጠጦች ለምን ማስወገድ አለባችሁ? ከፍተኛ የካፌን መጠን የካልሲየም መምጠጥን ሊያስተጓጉል ይችላል። በቀን ቢያንስ ከአንድ እስከ ሁለት ኩባያ ብቻ ተጠቀሙ። እናም ከካልሲየም የበለጸጉ ምግቦች ጋር ማጣመር ይመረጣል። አራተኛ አልኮል ነው። በተለይ ስር የሰደደ አጠቃቀምና በከባድ የምትጠቀሙ ከሆነ ነው። ለምን ማስወገድ አለባችሁ? የአጥንት መፈጠርን ይቀንሳልና የሆርሞን ደረጃዎችን ይነካል። ለምሳሌ ኤስትሮጅንና ቴስቴስትሮን ሁለቱም ለአጥንት ጥገና አስፈላጊ ናቸው። አምስተኛ ለስላሳ መጠጦች ነው። በተለይ እንደ ኮካኮላ ያሉ መጠጦች። ለምን ማስወገድ አለባችሁ? ከፍተኛ ፎስፈሪክ አሲድን ይይዛሉ። ይህም የካልሲየም መጠን ዝቅተኛ ከሆነ ከአጥንት ውስጥ ካልሲየም እንዲጠፋ ሊያደርግ ይችላል ስድስተኛ ከመጠን በላይ ኦክሳሌት የበዛባቸው ምግቦች ነው ለምሳሌ እንደ ስፒናች ሩባርብ እናም ቀይ ስር ለምን መገደብ ያስፈልጋል ኦክሳሌቶች ካልሲየምን ያስራሉ ይህም ለሰውነት የሚገኘውን መጠን ይቀንሳል እነዚህ ምግቦች በመጠኑ ጎጂ አይደሉም ነገር ግን ዋና የካልሲየም ምንጭ መሆን የለባቸውም ሰባተኛ ትራንስ ፋቶችን ነው ለምሳሌ የታሸጉ ምግቦች ማርጋሪን እናም የተጠበሱ ምግቦችን ማስወገድ አለባችሁ። ለምን ማስወገድ አለባችሁ? ከኢንፍላሜሽንና ከተበላሸ የአጥንት እድሳት ጋር የተያያዙ ናቸው። እነዚህን አስወግዱ። ስምንተኛ ቀይ ስጋን ነው፣ ከመጠን በላይ ከሆነ ማለት ነው። ለምን መገደብ ያስፈልጋል? በጣም አሲዳማ የሆኑ ከፍተኛ ፕሮቲን ያላቸው ምግቦች ከአጥንት ውስጥ ካልሲየም እንዲወጣ ሊያደርግ ይችላል። ከእጽዋት ላይ የተመሰረቱ የፕሮቲን ምንጮች ጋር ሚዛናዊ ማድረግ ያስፈልጋል። ከፍተኛ የሆነ የቀይ ስጋ ተጠቃሚ መሆን የለባችሁ ማለት ነው። በመጠኑ ብቻ መጠቀም ይኖርባችኋል። እነዚህን ምግቦችን በመጠኑ መጠቀም ወይም ደግሞ ማስወገድ ይኖርባችኋል ማለት ነው፣ የአጥንት መሳሳት ወይም ደግሞ መሰባበር ችግር ካለባችሁ። ስለዚህ የአጥንት መሳሳት ችግር ካለባችሁ ወይም ደግሞ ኦስቲዮፖሮሲስን እያስተዳደራችሁ ከሆነ ካልሲየምን መጨመር ብቻ ሳይሆን በቂ የቫይታሚን ዲ የማግኒዥየም የፕሮቲንና አካላዊ እንቅስቃሴ በተለይ ክብደት መሸከም ያሉ ልምምዶች ያለው አጠቃላይ የአጥንት ወዳድ የአኗኗር ዘይቤን መደገፍ ወይም ደግሞ ማካተት ምንጊዜም ቢሆን አስፈላጊ ነው ማለት ነው። እነዚህ የአጥንት መሳሳትን ወይም ደግሞ ኦስቲዮፕሮሲስን በአንድ ላይ ለመከላከል